ባለፈ በዓል በሰላም አደረሳችሁ። ዛሬ ጊዜ የተገኘው የፋሲካ በዓል በተዘጋጀው ኤግዚቢሽን ማዕከል በፊት ባዛር ላይ ነው። የተገኙ ድርጅቶች እና የያዙትን አገልግሎት ለበዓል የሚሆን ወደ እናንተ ቆይታ አደርጋለሁ። እኔ ቻናላችን ደግሞ አዲስ ገበያ ነው።

እነ እንክርዳዱን የምከተው የመላጩን እና የሞተሩን ጉልበት ለማሳየት እንጂ እናቶቻችን ገረበውን ልጠው ቆሻሻውን ሪሙ ፋርጎን ሚሰሩ ልክ እንደዚህ አሰሙ። ስለያዚህ ሌላኛው ነገር ምንድነው? ደረቅ በማጥመም ደረቅ በማጥመም መፍጫው ለየት የሚያደርገው ምንድነው? ብዙ ጊዜ ቡናና ስኳር ነው። እዚህ ግን መንባጫው ቡና ስኳር ተንፋ ቀረፋ እ አብሽ በርበሬሽ ነው ለምሳሌ ካለ እኛ ግን በተልባ የምናሳየው ለምንድነው? ጥፋታማ ህል ስለሆነ ይሸፍል፣ ምላጭ ይፈትናል፣ ሞተር ይፈትናል። ሌላኛው ነገር ምንድነው? አክሌ ማቴሪያል ከመሆናቸው የተነሳ እቃቸው ወረወሩ። አንደኛው ነገር አለ፣ አክሌ ማቴሪያል ናቸው፣ አይሰበሩ፣ አይሰነጠቁ። ልክ እንደዚህ በአማራ ሁኔታ ባክተሪያ ከሽፋር ይፈትናል። ሌላኛው እኚህ ማሽኖች ለየት የሚያረጋቸው ነገር አብዛኛው ጊዜ ማሽኖች አንድ ቦታ ባንድ ቦታ ቀዝቃዛ አየሩንም ሙቀት ግን ያለው ከአካባቢያችን ቀዝቃዛ አየር እያስገባ ሁለተኛው ደግሞ

እናገኛለን ሰፊ ቦታው ላይ ይታወቃል። ሀያሶስት እና ሀያአራት ሀያአምስት ያም እንዲመጡ ከእናንተ እንዲገበዩ መልእክቴ ነው። ጊዜ ስለሰታይ ጋር ብሮ ማመሰግነው መልካም ገበያ መልካም በዓል ሳንገዛ የማይቀረው ነገር የወንዶች ሸሚዝ ነው። የወንዶች ሸሚዝ በተለያየ አይነት አማራጭ እዚህ ጋር ይታይኛል። ዋጋቸውንና ለበዓል ዲስካውንት ካወጡ አያይዘን ወደ እናንተ እናድረስ። እንዴት እንኳን አልደረስ። እስቲ ራስን ከማስታወቅ ስሜ መረታ ባት ባላ ደስታችን ማንጎንም እነዚህ የችክብራንች ናቸው። ምን ምን ይዛት ባት ለዚህ በዚህ ባዛር የየትርክ ሰዶችና የትርክሰዶችን እንዲሁም ቦክሰሮችንና ፓካቶችን ለጠቃላ ከሸሚዝ እንጀምር እንግዲህ ለበዓል ድምቅ የሚሉበት ቆንጆ ቆንጆ ሸሚዞች ይታዩኛል አይነት ካላቸው

ሪ ትንው በደምብ የተለያየ ዐይነት አንድ አይነት የሆነ ታይፕ ከፈለጉ ዲዛይኑ ደግሞ ከለር አማራጭ ያገኛል። ብዙ ጊዜ ዋጋቸው አሁን ላይ አንድ ሺህ ብር ምናምን፣ ያው ከዚህ ባዛር በኋላ ይጨምራል። በዚህ ባዛር ይምጡ። አዎ፣ በዚህ ባዛር አይጨምርም፣ ግን ዲስካውንት ተደርጎ እየተሰጠ ስለሆነ አሁን ላይ ያለው እኛ ብዙ ጊዜ ለነገረኝ ነው የምናስፈው እንጂ እንደዚህ አሁን ሱቅ ምናምን አገኝ ይሄን ባዛር ነው ነጋዴ አትርፎ ነው ስለዚህ፣ አሁን እነዚህ ሸሚዞች በሌላ ዲዛይን ደግሞ አማራጭ አለ። እዚህ ጋር የምታይ ማቴሪያሉ ልዩነት በጣም ብዙ አይነት ነው ያለው። ሁሉንም የሚታየኝም ሁሉም አንድ ሺ

ውስጡ ደግሞ አንድ ቁጥር አድራሽ ማሞሸን ውስጥ በዋናው በር ሲገቡ ፊት እና አንድ ቁጥር አድራሻ እኛም እንግዲህ ወደ እናንተ መጥተው የመረጡትን ሸሚዝ ሱሪ ሌሎችም እናንተ ጋር ነው የሚገቡት ፕሮዳክቶች የመረጡት እንዲገዙ መልዕክታችን ነው። ከልብ አመሰግናለሁ። መልካም በዓል መልካም ገበያ

ያው የባህላዊ ልብሶችም በዘመናዊ ዲዛይን ውስጥ ተሰርተው ይቀርቡ ልብሶች ነው የሚይዘው። እና ደግሞ ጋርመንትም አለ፣ ኮዛይን ይባላል። የተለያዩ የጋርመንት ልብሶች አሉ፣ እዚጋ ታያቸው። የሴት ልጅ ቀሚሶች አሉ፣ እንግዲህ ለበዓል ደግሞ

ናቸው እነዚህ ደግሞ ሊነን ነው ያላቸው እነዚህ ተመሳሳይ ናቸው እስከ ኤክስኤል ያሉት ሁለት ሺህ ናቸው ከዛ በላይ የጨመረ ከለር አማራጭ ታየኛል ከህጻናት ደግሞ እዚህ ጋር ሴቶች ለበዓል ቆንጆ ቆንጆ

እንግዲህ የዲዛይኑ የጠቅም አማራጭ ኋላ የሚታ የፈለጉትን አይነት ምርት ከእናንተ መውሰድ ይችላሉ። እንዳልሽኝ በጣም ዘመናዊ ሆነ መልኩ ነው የሰራ የጋርመንት ልብሶች አሉ። ከነሱ ጨምሮ ደግሞ የባህል ነው ደግሞ

አንደኛ ነበር እንግዲህ፣ በጣም በርካታ አማራጭ ነው ያለው። ስልካችን ከዚህ ቪዲዮ ስር እናስቀምጣለን። ባሉበት ማዘዝ ለሚፈልጉ፣ መጥተው መግዛት ለሚፈልጉ ከዛ በተጨማሪ ደግሞ እንደ ቤተሰብ ሆነ አንድ ላይ መልበስ ለሚፈልጉ ብቅ ብለው ይሄን በዓል በእናንተ ልብሶች እንዲሉ

ባህል እንግዲህ ባህል ቢመስለው የምግብ አቀራረቡ ነው። ስለዚህ እዚህ ጋር የሚታየው ደግሞ ቆንጆ ቆንጆ የምግብ ማቅረቢያዎች ናቸው። የእንጀራ ማቅረቢያ እና ሌሎች ሌሎችም አሉ።